ሰላም ሰላም እንደናችሁ የቻናሉ ቤተሰቦች በእያላችሁ በሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ መጣሁት የአማርኛ ፊደላትን በእንግሊዝኛ እንዴት ይጻፋሉ እንዴት ሲነበባሉ የሚለው ነው። ከሀ እስከ ታስከ መጨረሻ ፊደላትን ፊደላትን ይዤላችሁ መጥቻለሁ። ይሄ ቪዲዮ አማ እንግሊዘኛ እያነበባችሁ አማርኛ ለማታነቡ ተማሪዎች በጣም ምርጥ ምርጥ ቪዲዮ ነው። ምክንያቱም በአማርኛው አማርኛ ለምሳሌ ማታነቡ ከሆናችሁ አችሁ እዚህ በእንግሊዘኛ ጽፌላችኋለሁ እንዴት እንደምትነበብ ወንድ እንደሚነበብ እንደምትነበብ፣ እንዴት እንደምትነበብ ዘንድ እያለ እያንዳንዱ ፊደላት እንዴት እንደምትነበብ እና እንዴት እንደሚጻፍ እዚህ ላይ በደንብ የማሳያቸው ይሆናል። ይህ ቪዲዮ እስከ መጨረሻ ድረስ በጣም ጠቃሚ ወሳኝ ቪዲዮ ነው። መጀመሪያ ግን ቪዲዮን ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮነት መልካም ቆይታ ኦኬ። አሁን ከኔ ጋር አብራችሁ ታነባላችሁ ማለት ነው። እያነበባችሁ እየጻፋችሁ እዚህ ላይ መለማመድ ለማድረግ ይጠበቅባችኋል። ቪዲዮን እያቆማችሁ እያነበባችሁ እየጻፋችሁ ተለማመዱ። ዋናው ትኩረት ማድረግ የሚጠበቅባችሁ ታነባላችሁ፣ ትጽፋላችሁ፣ ታነባላችሁ፣ ትጽፋላችሁ፣ እንደዚህ እያደረጋቸው ነው። እንደዚህ ካደረጋቸው በቀላሉ የአማርኛ ፊደላትን ማንበብ እና መጻፍ ትችላላችሁ ማለት ነው። አማርኛ ፊደላትን በደንብ ለያችሁ ማለት ደግሞ ጽሁፎችን፣ ቃላቶችን መጻፍ ማንበብ በጣም ቀላል ነገር ነው። መጀመሪያ ማድረግ የሚጠበቅብን አማርኛ ፊደላትን በደንብ መለየት ይጠበቅብናል ማለት ነው። ከዚህ ላይ ለይተናቸው ከሄድን መጽሐፉ እና ማንበቡ በጣም ቀላል ነው። እዚህ ላይ በደንብ መለየት ይጠበቅብናል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሂድ አብራችሁ ከኔ ጋር ለማንበብ ሞክሩ። እሺ ሀ ኡ ኢ ሀ ኤ ኦ እሺ በእንግሊዝኛው ደግሞ ሀ እንዴት ትጻፋለች እንዴት ትነበባለች የሚለውን አሁንም በጋራ ልናይ ይሆናል ማለት ነው። ኤች ኢ እንደ ሃ ትነበባለች። ኤች ዩ ደግሞ እንደ ሁ ትነበባለች። ኤች አይ እንደ ሂ ትነበባለች። ኤች ኤ እንደ ሃ ይነበባል ማለት ነው። ኤች ኢ ደግሞ እንደ ሄ። ኤች ብቻዋን እንደ ህ ትነበባለች። ኤች ኦ ደግሞ እንደማን ነበበ? እንደ ሆ ይነበባል ማለት ነው። ስለዚህ ይህን በጋራ ስናነበው ሃ ሁ ሂ ታታ ደግሞ አለ ወ ወ ው ዌ ዋ ዌ ው ወ። እሺ ወስ በእንግሊዘኛ እንዴት ይጻፋ፣ እንዴት ይነበባል የሚለውን ምን ስናይ፣ ደብሊው ኤ እንደ ወ ይነበባል። ደብሊው ኢ እንደ ወ ይነበባል። ደብሊው ደግሞ እንደ ኡ ይነበባል። ደብሊው አይ እንደ ዊ ይነበባል። ደብሊው ኤ እንደ ዋ ይነበባል። ደብሊው ኢ ደግሞ እንደ ዌ ይነበባል። ደብሊው ብቻዋን እንደዉት እነበባለች ማለት ነው። ስድስተኛ ፊደላት አናባቢ የላቸው ተነባቢ ፊደላት ብቻ ናቸው ያሉ ደብሊው እንደዉት እነበባል። ደብሊው ኦ ደግሞ እንደማን ነበባል ማለት ነው፣ እንደ ዎ ይነበባል። ኦኬ እና አንበበው አሁን በጋራ እናንበባል። ወ ው ዊ ዋ ዌ ው ኦ እሽ ጥሩ። ቀጣይ ደግሞ ማን አለች ማለት ነው። አ እዚህ ኢ ኤ እ ኦ ላይ ደግሞ አጠቃላይ ባውሎች ባውሎች ናቸው፣ ወይም አናባቢ ድምጾች ናቸው። ጠቅላላ ከዚህ ላይ ያሉት አናባቢ ድምጾችን ብቻ ነው የምትጠቀም አ ማለት ነው። እና ፊደሎች ማን እንደማን እንደሚነበብ ከዚህ ላይ ማሳየት ይችላል ማለት ነው። ኤ እንደ አ ይነበባል? ዩ እንደ ኡ ይነበባል። አይ እንደ ኢ ይነበባል። ኤ እንደ አ ይነበባል። ኢ እንደ ኤ ይነበባል። አሁንም ኢ እንደ ኤ ይነበባል። ኦ እንደ ኦ ይነበባል ማለት ነው። ከዚህ ላይ ለየት የሚያደርገው ነገር ቢኖር ምንድነው? አን ለየት የሚያደርገው ነገር ጠቅላላ፣ አጠቃላይ የዚህ ላይ እንደ አ የሚነበቡ ፊደላት ምኖች ናቸው? አናባቢ ፊደላት ናቸው። አጠቃላይ አናባቢ ፊደላት ናቸው ማለት ነው። ስለዚህ ስናነበው አ ኡ ኢ አ ኤ እ ኦ ብለን እናነባዋለን ማለት ነው። አጠቃላይ አነባቢ ፊደሎች ናቸው እዚህ ላይ ያሉ። ቀጣይ ደግሞ ማን እናገኛለን? ዘ እናገኛለን። ዘ ዙ ዚ ዛ ዜ ዝ ዞ ኦኬ። ዘንስ በእንግሊዘኛ እንዴት እንጽፈዋለን እንዴት እናነባዋለን? የሚለውን ስናያ ዜድ ኢ እንደዛ ይነበባል። ዜድ ዩ ደግሞ እንደዙ ይነበባል። ዜድ አይ እንደዚህ ይነበባል። ዜድ ኤ እንደዛ ይነበባል። ዜድ ኢ እንደዚህ ይነበባል። ዜድ ብቻዋን ደግሞ እንደዚህ ትነበባለች። ዜድ ኦ እንደ ዞ ይነበባል ማለት ነው። እሺ በጋራ አብረን እንጠራቸው ዘ

እሺ በእንግሊዘኛ ደግሞ እንዴት ተጻፋ፣ እንዴት ሲንባል የሚሆን ስናይ፣ ዜድ ኤች ኢ እንደ ዠ ይነበባል። ዜድ ኤች ዩ እንደ ዡ ይነበባል። ዜድ ኤች አይ እንደ ዢ ይነበባል። ዜድ ኤች ኤ እንደ ዣ ይነበባል። ዜድ ኤች ኢ እንደ ዤ ይነበባል። ዜድ ኤች እንደ ዥ ይነበባል። ዜድ ኤች ኦ እንደ ዦ ይነበባል ማለት ነው። እሺ አሁን ደግሞ እናንበባቸው።

እንደ ዩ ይነበባል። ዋይ አይ እንደ ይ ይነበባል። ዋይ ኤ እንደ ያ ይነበባል። ዋይ ኢ እንደ የ ይነበባል። ዋይ ብቻዋን እንደ ይ ትነበባለች። ዋይ ኦ እንደ ዮ ይነበባል ማለት ነው። አሁን ደግሞ እናንበባቸው። የ ዩ ይ ያ የ ይ ዮ። እሺ ቀጣይ ደግሞ ማናለች? ደ ደ ዱ ዲ ዳ ዴ ድ ዶ። እሺ በእንግሊዘኛስ እንዴት ጻፋ እንዴት ይነበባል ምን ይሆን ስናይ ዲኢ እንደ ደ ይነበባል። ዲዩ እንደ ዱ ይነበባል። ዲአይ እንደ ዲ ይነበባል። ዲኤ እንደ ዳ ይነበባል። ዲኢ እንደ ዴ ይነበባል። ዲ ብቻዋን እንደ ድ ትነበባለች። ዲኤው ደግሞ እንደ ዶ ይነበባል ማለት ነው።

ጄአይ እንደ ጂ ይነበባል። ጄ ኤ እንደ ጂ ይነበባል። ጄ ኢ እንደ ጂ ይነበባል። ጄ ብቻውን እንደ ጂ ይነበባል። ጄ ኦ እንደ ጆ ይነበባል ማለት ነው። እሺ ስናነባቸው ጀ፣ ጆ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። እሺ ቀጣይ ደግሞ ማን እናገኛለን? ገን እናገኛለን። ገ ጉ ጊ ጋ ጌ ግ ጎ እሺ። በእንግሊዘኛ ደግሞ እንዴት ተጻፋለ የሚለው ስናይ ጂኢ እንደ ገ ይነበባል። ጂዩ እንደ ጉ ይነበባል። ጂ አይ እንደ ጊ ይነበባል። ጂ ኤ እንደ ጋ ይነበባል። እሺ ጂ ኢ ደግሞ እንደ ማን ይነበባል ማለት ነው? እንደ ጌ ይነበባል። ጂ ብቻዋን እንደ ግ ትነበባለች። ጂኦ? እንደጎ ይነበባል። እንስ ቀጣይ ደግሞ ጠ ጡ ጢ ጣ ጤ ጥ ጦ ቲኢ እንደ ጠ ይነበባል። ቲዩ እንደ ጡ ይነበባል። ቲአይ እንደ ጢ ይነበባል። ቲኤ እንደ ጣ ይነበባል። ቲኢ እንደ ጤ ይነበባል። ቲ ብቻዋን እንደጥ ትነበባለች። ቲኦ ኦ እንደ ጦ ይነበባል። እንሽ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ ቀጣይ ደግሞ ማናለች? ጨ፣ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ እሺ በእንግሊዘኛ ደግሞ እንዴት ተጻፋና እንዴት እንደበባል የሚለውን ስናይ፣ ሲኤችኢ እንደ ጨ ይነበባል። ሲኤችዩ እንደጩ ይነበባል። ሲኤች አይ እንደ ጭ ይነበባል። ሲኤችኤ እንደ ጫ ይነበባል። ሲኤችኢ እንደ ጨ ይነበባል። ሲኤች ብቻዋን ብቻዋል እንደጨ ትነበባለ ሲኤችኦ H O እንደጮ ይነበባል። ቀጥሮ ማናለች ጲ ጳ ጴ ጶ እሺ፣ በእንግሊዘኛ ደግሞ እንዴት ይጻፋል፣ እንዴት የሚል ይነበባል የሚለውን በጋራ ስናይ ፒኢ እንደ ጳ ይነበባል። ፒዩ እንደ ፑ ይነበባል። ፒአይ እንደ ጲ ይነበባል። ፒኤ እንደ ጳ ይነበባል። ፒኢ እንደ ጴ ይነበባል። ፒ ብቻዋን እንደ ፕ ትነበባለች። ፒኦ እንደ ጶ ይነበባል ፒኦ እንደ ፖ ይነበባል። በጋራ ስናነበው ፖ ፒ ጳ ጴ ጵ ጶ ቀጣይ ደግሞ ማን ያለ ፀ ፀ ሱ ጻ ጽ አሁንም በእንግሊዝኛ እንዴት ጸፋለች እንዴት ትነበባለች ብለን ስናይ ቲኤስኢ እንደ ፀሐይ ይነበባል። ቲኤስዩ እንደ ፁህ ይነበባል። ቲኤስ አይ እንደ ፂ ይነበባል። ቲኤስኤ እንደ ፃ ይነበባል። ቲኤስኢ እንደ ፄ ይነበባል። ቲኤስ እንደ ፅ ትነበባለች። ቲኤስኦ ደግሞ እንደ ፆ ይነበባል ማለት ነው። ስናነበው ፀ፣ ፁ፣ ፂ፣ ፃ፣ ፄ፣ ፅ፣ ፆ ትኛይቱ ሞክሸ ናት? ተመሳሳይ ናት። ጭምፀ ናት ጭም በጋራ አብረን እናያት ማለት ነው። ፀ ጹ ፂ ጻ ፄ ጽ ጾ ከላይኛዋ ጋር ሞክሸ ናት። የእንግሊዝኛ አጽጻፋቸው ተመሳሳይ ነው፣ በአማርኛ አጻጻፋቸው የተለያየ ናቸው። ድምጻቸው ተመሳሳይ ድምጽ አላቸው ማለት ነው። ሞክሸ ፊደላት ናቸው። እነዚህ ሞክሸ ፊደላት ናቸው። እሺ ቲኤስኢ እንደዛ ይነበባል። ያያችኋል። ይኸው ከዚህ ላይ ተመሳሳይ ነው። ቲኤስዩ እንደ ጹ ይነበባል። ያው ኋላ ላይም ተመሳሳይ ነው። ቲኤስአይ ይኸው እንደ ፀሐይ ይነበባል። ከላይም ተመሳሳይ ነው። ቲኤስኤ እንደ ፀሐይ ይነበባል። አይኸው ወላይም ተመሳሳይ ነው። ቲኤስኢ እንደ ፀሐይ ይነበባል። ከላይም ተመሳሳይ ነው። ቲኤስ እንደ ፀሐይ ይነበባል። ከላይም ተመሳሳይ ነው። ቲኤስኦ እንደ ፀሐይ ይነበባል። ከላይም ተመሳሳይ ነው። ማለት በእንግሊዝኛ ሲነበቡም ጽሑፋቸውም ተመሳሳይ ነው። በአማርኛ ግን ጽሑፋቸው ቅርጻቸው የተለያየ ቅርጽ ነው ያላቸው። ነገር ግን ሲነበቡ ተመሳሳይ ድምጽ አላቸው። እነዚህ ሞክሸ ፊደላት ይባላሉ ማለት ነው ሞክሸ ፊደላት እሺ። እቺ ደግሞ ማናለች? ፈ ፈ ፉ ፊ ፋ ፌ ፍ ፎ። ኦኬ ደግሞ በእንግሊዘኛ እንደተጻፋ እንዴት ሲነበባል የሚሉ በጋራ ስናይ፣ ኤፍ ኢ እንደ ፈ ይነበባል። ኤፍ ዩ እንደ ፉ ይነበባል። ኤፍ አይ እንደ ፊ ይነበባል። ኤፍ ኤ እንደ ፋ ይነበባል። ኤፍ ኢ እንደ ፌ ይነበባል። ኤፍ እንደ ፍ ትነበባለች ኤፍኦ እንደ ፎ ይነበባል ማለት ነው እሱ እናንባቸው ፈ ፉ ፊ ፋ ፌ ፍ ፎ በጣም ጥሩ እሺ አሁን ደግሞ ከመጨረሻዋ ላይ ደርሰናል ማለት ነው መጨረሻዋ ለማግኘት ፈነ ናምን በፐን ደግሞ በጋራ እንያት ፐ ፑ ፒ ፓ ፔፕ ፖ። እሽ በእንግሊዘኛ ስንዴት እንጽፋለን እንዴት ይነበባል የሚለውን በጋራ ስናይ፣ ፒኢ እንደ ይነበባል፣ ፒዩ እንደ ፑ ይነበባል፣ ፒአይ እንደ ፒ ይነበባል፣ ፒኤ እንደ ፓ ይነበባል፣ ፒኢ እንደ ፔ ይነበባል፣ ፒ ብቻዋን ደግሞ እንደ ፕ ትነበባለች፣ ፒኦ እንደ ፖ ይነበባል ማለት ነው። እሺ በጋራ ስናነበው ፓ ፑ ፒ ፓፔፕፖ በጣም ጥሩ። የዛሬ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ ሸር እና ሳብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸርን ዘንብት